ሰላም ጤና ይስጥልን። የተከበራችሁ የብስራት ዩቲዩብ ተመልካቾቻችን ከብስራት የመረጃ ሰዓታችን እነሆ ተጀምሯል። ከመረጃዎቹ ጋር ባልደረባዬ ሰላማዊ ነጋሴ ና እኔ ምሕረት ታደሰ አብረናችሁ ቆይታ የምናደርግ ይሆናል። በቅድሚያም የሀገር ውስጥ መረጃዎችን ወደ እናንተ እናደርሳለን። በኢትዮጵያ የተገኘው የኢምፖክስ ቫይረስ ዝርያ ክሌድ ዋንቢ የተባለ መሆኑን የጤና ሚኒስትር አስታውቋል። ይህ ዝርያ ከፍተኛ የስርጭት መጠንና የሞት አንጻር ከፍተኛ እንደሆነ በሌሎች ሀገራት የተገኙ ልምድ እንደሚያሳይ የጤና ሚኒስቴር አስታውቋል። በኢትዮጵያ የመጀመሪያው የኢምፖክስ ታማሚ ግንቦት 16 ቀን 2017 ዓ ም በኦሮሚያ ክልል ሞያሌ ከተማ መገኘቱ የሚታወስ ሲሆን እስከ ዛሬ ሰኔ 04 ቀን 2017 ዓ ም ድረስ 102 ለሚሆኑ የላብራቶሪ ምርመራዎች ተደርጓል። በበሽታው የተያዙ ታማሚዎች ቁጥር 18 መድረሱ ሲረጋገጥ በበሽታው ከተያዙ ታማሚዎች መካከል የአንድ ወር ህፃን ህይወት ማለፍ መዘገባችን ይታወሳል። እስካሁን በበሽታው ከተያዙ 18 ሰዎች አምስቱ ሙሉ በሙሉ ማገገማቸውን ሚኒስትር መስሪያ ቤቱ አስታውቋል። የኤምፖክስ የተለያዩ ዝርያዎች ሲኖሩ በሕክምና ላይ ካሉ ታማሚዎች የተወሰደ ናሙና ላይ በተደረገ የዘረመል ምርምራ በተገኘ ውጤት መሰረት ክሌድ ዋምቤ የተባለው ዝርያ አይነት እንደሆነ ለማረጋገጥ የተቻለ ሲሆን ይሄ የቫይረስ ዝርያ በአንጻሩ ከፍተኛ የሚባል የስርጭት መጠን ያለውና በዚህ የቫይረስ ዝርያ ከበሽታው ጋር በተያያዘ የሚከሰት የሞት መጠን ከፍተኛ እንደሆነ በሌሎች ሀገራት በተገኘ ልምድ ለማወቅም ተችሏል። በሽታው በተከሰተባቸው ክልሎች የተደራጁ የለይቶ ማከሚያ ማዕከላትን በማቋቋም ለታማሚዎች ሕክምና እየተሰጠ ሲሆን በሽታው ባልተገኘባቸው ክልሎች ደግሞ በሽታው ቢከሰት ለማከም የሚያስችሉ የለይቶ ማከሚያ ማዕከላትን በማዘጋጀት ለባለሙያዎች ስልጠና መስጠትና የሚያስፈልጉ የህክምና ግብአቶችን የማሟላት እንዲሁም ለወደፊትም የግብአቶች እጥረት እንዳያጋጥም ዝግጅቶች እየተደረጉ መሆኑም ተገልጿል። በሽታ አጋላጭ ሁኔታዎች ተብለው ከተለዩ መንገዶች መካከል በቫይረሱ ከተያዙ ሰዎች ጋር የሚደረግ የሰውነት ንክኪ፣ የግብረ ስጋ ግንኙነት እንዲሁም ከታማሚ ሰው ጋር ንክኪ ያለው ቁስ በጋራ መጠቀም በዋነኝነት ይጠቀሳል። በመሆኑም ህብረተሰቡ የበሽታውን አሳሳቢነት ግንዛቤ ውስጥ በማስገባት የሚከተሉትን የጥንቃቄ ጥንቃቄ መልእክቶች በማወቅና በመተግበር የበኩሉን ኃላፊነት እንዲወጣ ተነግረዋል። ከጤና ሚኒስቴርና ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት የሚተላለፉ ወቅታዊ መረጃዎችንና የጥንቃቄ መልእክቶችን መከታተልና መተግበር፣ ለበሽታው ተጋላጭ የሆኑና በበሽታው እንደተያዘ ከተጠረጠረ ሰው ጋር የሚኖረን ንክኪ፣ የግብረ ስጋ ግንኙነት፣ የሰውነት ንክኪ፣ መሳሳም፣ መጨባበጥ ማስቀረትና ጥንቃቄ ማድረግ እንደሚገባ ሚኒስቴሩ አሳስቧል ስትል ትግስት ላቀው ዘግባለች። በስልጣኑ ተገን በማድረግ ሰዎችን በማሰር ገንዘብ ሲቀበል የነበረ የወረዳ አስተዳዳሪ በእስራት ተቀጥቷል። በምዕራብ ወለጋ ዞን ሰዮ ኖሌ ቀበሌ አስተዳደር የነበረው ግለሰብ ስልጣኑን በመጠቀም ሰዎችን በማሰር ገንዘብ ሲቀበል እንደነበረ በማስረጃ በመረጋገጡ በእስራት እንዲቀጣ የተወሰነበት መሆኑን የምዕራብ ወለጋ ዞን ፖሊስ ዋና መምሪያ አስታውቋል። ብስራት ሬዲዮ ከምዕራብ ወለጋ ዞን ፖሊስ ዋና መምሪያ ባገኘው መረጃ መሰረት ተከሳሽ አባይ ደበላ የተባለው ግለሰብ ከ2015 እስከ 2017 ዓ ምት ህዳር ወር ድረስ የሰዮ ኖሌ አስተዳዳሪ ሆኖ እያገለገለ ያለ፣ በወቅቱም በአካባቢው በነበረው የጸጥታ ችግር ምክንያት የተለያዩ ግለሰቦችን ለጠላት ድጋፍ ትሰጣላችሁ በማለት ያለምንም ማስረጃ በማሰር ከተለያዩ ግለሰቦች ከፍተኛ ብር በመቀበል ከእስር ሲፈታ እንደነበር በማስረጃ መረጋገጡን ጽሕፈት ቤቱም ገልጿል። የወረዳው አስተዳዳሪ የሚፈጽመው ተግባር በተለያዩ ጊዜያት ለፖሊስ በደረሰ ጥቆማና መረጃ መሰረት ፖሊስ ጉዳዩን ከአቃቤ ህግ ጋር በጥልቀት በመመርመር የማዘዣ ትዕዛዝ ከፍርድ ቤት በማውጣት ተከሳሹን በቁጥጥር ስር ሊያውሉት ችለዋል። ፖሊስና አቃቤ ህግን በተለያዩ ጊዜያት የተበዳይ ግለሰቦችን የቃል ማስረጃና የተለያዩ ሰነዶችን በማጠናከር አቃቤ ህግ ክስ በአስተዳዳሪው ላይ የመሰረተ መሆኑ ተገልጿል። በአቃቢ ህግ የተመሰረተውን ክስ ሲከታተል የነበረው የምዕራብ ወለጋ ዞን ከፍተኛ ፍርድ ቤት ግንቦት 28 ቀን 2017 ዓ ም በዋለው ችሎት ተከሳሽ አባይ ደበላ በስልጣን ላይ በነበረበት ወቅት በመንግስትና በህዝብ የተሰጠውን አደራ ወደ ጎን በመተው በተቃራኒው የህገ መንግስቱንና የሀገሪቱን ህግ በተጻረረ መንገድ በዜጎች ላይ የፈጸመው ኢሰብአዊ ጥሰትና ድርጊት ሙሉ በሙሉ ጥፋተኛ መሆኑን በማስረጃ በመረጋገጡ የምዕራብ ወለጋ ዞን ከፍተኛ ፍርድ ቤት በስምንት ዓመት እስራት እንዲቀጣ የወሰነበት መሆኑን የምዕራብ ወለጋ ዞን ፖሊስ ዋና መምሪያ ብስራት ሬዲዮን ያገኘው መረጃ አመላክቷል ስትል ሰማራ አለባቸው ዘግባለች። የተከበራችሁ ተመልካቾቻችን የሀገር ውስጥ መረጃዎቻችን ይህን ይመስሉ ነበር። አሁን ደግሞ ወደ ዓለም አቀፍ መረጃዎቻችን እናልፋለን። የእስራኤልን የጥቃት እቅድ እንዲወጣ ያደረገው የሲአይኤ ተንታኝ በሶስት ዓመት እስራት ተቀጣ። እስራኤል ኢራንን ለመምታት የያዘችውን እቅድ ሚስጥራዊ ሰነዶችን ይፋ ያደረገው የቀድሞ የሲአይኤ ተንታኝ በ37 ወራት እስራት ተቀጥቷል። ባለስልጣናቱ ራማን በከፍተኛ ደረጃ የደህንነት ማረጋገጫውን በመጠቀም ከፍተኛ ምስጢራዊ ሰነዶችን አሳትሟል፣ ፎቶ አንስቶ ልኳል፣ በኋላም በማህበራዊ ድረ ገጾች ለመሰራጨታቸው ምክንያት ነው ተብሏል። እስራኤል በቴህራን ለተተኮሰባት የሚሳይል ጥቃት ምላሽ ለመስጠት ባለፈው ጥቅምት ወር ኢራን ላይ የአየር ድብደባ በመፈጸም በበርካታ ክልሎች በሚገኙ ወታደራዊ ቦታዎች ላይ ጉዳት አድርሳለች። የብሔራዊ ደህንነት ዋና አቃቤ ህግ ረዳት ጆን አይዘንበርግ በጋዜጣዊ መግለጫው ላይ የተከሳሽ ለወራት የአሜሪካን ህዝብ ክዶ ወደ ቢሮው ሲገባ የገባውን ቃለ መሃላ በመጣስ በሀገራችን በቅርበት የተያዙ ሚስጥሮችን አውጥቷል። በጥቅምት 2024 ከመከላከያ ኤጀንሲ የመጡ የሚመስሉ ሰነዶች ከኢራን ጋር በተገናኙ የቴሌግራም ገጾች ላይ ታትመዋል። ሾልከው ከወጡ ሰነዶች መካከል ዩናይትድ ስቴትስ በኢራን ላይ ከምታደርገው ጥቃትና ወታደራዊ ንብረቶችን በዝግጅት ላይ ከማድረግ በፊት በእስራኤል እቅድ ላይ የወሰደውን ግምገማ የያዘ ነው ተብሏል። አንደኛው የእስራኤልን የኒውክሌር አቅምን የሚያመለክት ሲሆን፣ ይህም በይፋ እውቅና አግኝቶ አያውቅም። የኢራን ውጥረት እየጨመረ በመምጣቱ አሜሪካ በኢራቅ የሚገኙትን የኤምባሲ ሰራተኞችን በከፊል ልታስወጣ ነው። አስቸኳይ ባልሆኑ ጉዳዮች የሚሰሩ የአሜሪካ ኤምባሲ ሰራተኞቹና በባግዳድ የሚገኙ የሰራተኞቹን ጥገኝነት በከፍተኛ የደህንነት ስጋት ምክንያት ከኢራቅ ሊወጡ ነው ሲል የአሜሪካ መንግስት ምንጮች ገልጸዋል። ባለስልጣናቱ ለምን ሰራተኞቹ እንደሚወጡ በትክክል ባይገልጹም እስራኤል ኢራን ላይ ኦፕሬሽን ልትከፍት መዘጋጀቷን ሲቢኤስ ዘገቧል። ይህም አንዳንድ አሜሪካውያን ክልሉን ለቀው እንዲወጡ ከተመከሩባቸው ምክንያቶች አንዱ ነው ያሉት ባለስልጣናት ኢራን በኢራቅ በሚገኙ የአሜሪካ ጣቢያዎች ላይ አጸፋውን ልትወስድ እንደምችል ገምተው እንደነበረም ተናግሯል። ከቅርብ ቀናት ወዲህ አሜሪካ በኢራን የኒክሌር መርሃ ግብር ላይ ድርድር እየቆመ የሚመስልበት ሁኔታ እየተፈጠረ ነው። የአሜሪካ የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ አሁን ከኢራን ጋር በኒኩሌር መርሃ ግብሯ ላይ ለመነጋገር ማቀዳቸውን ባለስልጣናቱ ለሲቢኤስ ተናግረዋል። ዊትኮፍ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺን በሙስካት እንደሚገኙ አክሲዮስ የተሰኘ የዜና ወኪል ዘግቧል። የዩናይትድ ስቴትስ ግዛት ዲፓርትመንት ባለስልጣን እንደተናገሩት በሁሉም ኤምባሲዎቻችን ውስጥ ተገቢውን የሰራተኞች ቆይታ በየጊዜው እየገመገምን ነው ሲሉ ተደምጠዋል። በእኛ የቅርብ ጊዜ ትንታኔ መሰረት በኢራቅ የተልዕኳችንን አሻራ ለመቀነስ ወስነናል ሲልም አክሏል። በኬኔዲ ማዕከል ንግግር ያደረጉት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለጋዜጠኞች እንደገለጹት አሜሪካውያን ክልሉን ለቀው እንዲወጡ መደረጉን ምክንያቱም አደገኛ ቦታ ሊሆን ስለሚችል ምን እንደሚሆን እናያለንም ብሏል። ትራምፕም ዩናይትድ ስቴትስ ኢራን የኒውክሌር ጦር መሳሪያ እንድታመርት አትፈልግም ሲሉ ደግሞ በመናገር ይህን አንፈቅድም ሲሉም ተደምጧል። ፕሬዚዳንቱ ቴሄራንን የኒኩሌር ጦር መሳሪያ መገንባትን ለማስቆም ስምምነት ላይ ለመድረስ ተስፋ አድርገዋል። በዚህ ሳምንት መጀመሪያ ላይ ከዲፕሎማሲያዊ አካሄድ ይልቅ ወታደራዊ ትግል ለማድረግ ሲሟገቱ ከቆዩት ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር የአርባ ደቂቃ የስልክ ውይይት ማድረጋቸው ይታወሳል። የተከበራችሁ ተመልካቾቻችን፣ ለእለቱ የያዝንላችሁ መረጃዎች ይህን ምስል ነበር። ከመረጃዎቹ ጋር እኔ ምህረት ታደሰ እንዲሁም ባልደረባ የሰላማዊ ነጋሴ አብረናችሁ ቆይታ አደረግን። ሰላም።